ሰላም ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በአጫጭር እግር ኳሳዊና ፕሮፋይል ጉዳዮች ወደ እናንተ እየደረሰ ነው። አብሮነታቸው የለየን። አሁን የዝውውርና አጫጭር እግር ኳሳዊ መረጃዎች እናያለን። የሊቨርፑል ግብ ጠባቂ ከልቨር በዛሬው ዕለት የሕክምና ምርመራውን በማጠናቀቅ ለሌላኛው የፕሪሚየር ሊግ ክለብ ብሬንትፎርድ ፈርመዋል። ግብ ጠባቂው በ18 ሚሊዮን ፓውንድ ነው ክለቡን የተቀላቀለው። የአውሮፓ ቻምፒየንስ ሊግ ዋንጫን ያሳካው ፍራንሳዊ ፒኤስጂ አርጀንቲናዊ ወጣት ጠበኛ ተጫዋች ፍራንኮ ማስታንቱኑን ከሪቨር ፕሌት በፍጥነት ለማስፈረም እየሰራ ነው። ወጣቱ ተጫዋች ሪያል ማድሪድ እና ማንቸስተር ዩናይትድን ጨምሮ በተለያዩ ክለቦች የሚፈለግ ሲሆን የቀጣዩ አርጀንቲና ትውልድ አካል ተደርጎ ይቆጠራል። ከወሳኝ ተጫዋቻቸው ብሩኖ ፈርናንዴስ ጋር ሊለያዩ ይችላሉ የተባሉት ማንቸስተር ዩናይትዶች ሌላኛው ፖርቹጋላዊ ፔድሮ ጎንቫልቬርሰን የእርሱ ምትክ አድርገው ለማስፈረም እየተመለከቱ መሆኑን የክለቡ ምንጮች ጠቅሰዋል። ተጫዋቹ በዘንድሮ ውድድር ዓመት ስፖርቲንግ የልዩ ሻምፒዮን እንዲሆን ወሳኝ ሚና ከተጫወቱ ተጫዋቾች መካከል ይጠቀሳል። በተያያዘ የሳውዲው ክለብ አልሂላል ብሩኖ ፈርናንዴዝን ከማንቸስተር ዩናይትድ ለማዘዋወር ማንኛውንም አይነት ሂሳብ እከፍላለሁ ማለቱ ተሰምቷል። አትሌቲኮ ማድሪድ። አትሌቲኮ ማድሪድ የግሬዝማንን ኮንትራት አራዝሟል። አትሌቲኮ ማድሪድ የፈረንሳዊን የፊት መስመር ተጫዋች አንቷን ግሬዝማንን ኮንትራት አራዝሟል። የ34 ዓመቱ አንቷን ግሬዝማን በአትሌቲኮ ማድሪድ ቤት እስከ ፈረንጆቹ ሰኔ 2027 ድረስ ለመቆየት ነው ውሉን ያደሰው። ግሬዝማን ከሜጀር ሊግ ሶከር ጥያቄ ቢቀርብለትም በስፔኑ ክለብ አትሌቲኮ ማድሪድ ለመቆየት የኮንትራት ጥያቄውን ተቀብሏል። በዚህም ግሬዝማን በውድድር ዓመቱ በሁሉም መርሃ ግብሮች ለአትሌቲኮ ማድሪድ ባደረጋቸው ጨዋታዎች 15 ገቦችን ያስቆጠረ ሲሆን 10 ለገቢ የሚሆኑ ኳሶችን ደግሞ አመቻችተው አቀብለዋል። ኦስማን ዴምብሌን እናገኛለን። ኦስማን ዴምብሌ የአውሮፓ ቻምፒየንስ ሊግ የዓመቱ ምርጥ ተጫዋች ተብሏል። ፈረንሳዊ የፒኤስጂ የፊት መስመር ተሰላፊ ኦስማን ዴምብሌ የአውሮፓ ቻምፒየንስ ሊግ የውድድር ዘመን ምርጥ ተጫዋች በመባል ተመርጧል። ዴምብሌ በዘንድሬ ውድድር ዘመን በፒሲጂ ውስጥ ወሳኝ ተጫዋች በመሆን ያሳለፈ ሲሆን ፒሲጂ የመጀመሪያውን የአውሮፓ ቻምፒዮንስ ሊግ ዋንጫ እንዲያሳካ ከፍተኛ አስተዋጽኦ አበርክቷል። ኦስማን ዴምብሌ በቻምፒዮንስ ሊግ ውስጥ ስምንት ጎሎችን ሲያስቆጠር ስድስት ግብ የሆኑ ኳሶችን ደግሞ አመቻችቶ ማቀበል ችሏል። ሌላኛው የፒሲጂ ተጫዋች ዲዜር ዱዌ የቻምፒዮንስ ሊጉ ወጣት የዓመቱ ምረጥ ተጫዋች ተብሏል። ዱዌ በቻምፒዮንስ ሊግ በፍጻሜ ጨዋታ ሁለት ግቦችን ማስቆጠሩ ይታወቃል። በተመሳሳይ ቻምፒየንስ ሊግ የውድድር ዓመቱ ምርጥ 11 ተጫዋቾች ይፋ ተደርገዋል። በዚህ ቡድን ውስጥ ፒኤስጂ ሰባት ተጫዋቾችን በማስመረጥ ቀዳሚ ቡድን ሲሆን፣ ባርሴሎና ሁለት ተጫዋቾችን አስመርጧል። ኢንተር ሚላን አንድ ተጫዋች ሲያስመርጥ፣ ዴክላን ራይስ ብቸኛ ከእንግሊዝ ፕሪሚየር ሊግ በምርጫ ውስጥ የተካተተ ተጫዋች ሆኗል። አሁን ደግሞ የፒኤስጂውን ብራድሊ ባርኮላን እናያለን። አርሰናል፣ ማንቸስተር ሲቲ እና ቶተናም በጥብቅ የሚፈልጉት ተጫዋች ሆነዋል። ብራድሊ ባርኮላ በፈረንሳይ የተወለደው ብራድሊ ባርኮላ በሊዮን ታዳጊና ዋናው ቡድን ለ13 ዓመታት ተጫውቶ አሳልፏል። የመስመር አጥቂው ከሁለት ዓመት በፊት ደግሞ ፊርማውን ለፒኤስጂ ኑሮ ባለፈው ቅዳሜ ክለቡ በታሪኩ ለመጀመሪያ ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫን ሲያነሳ ከቡድኑ ጋር ትልቅ ደስታ መጋራት ችሏል። ይህ በእንዲህ እንዳለ ሰኞ በተከፈተ የክረምት ዝውውር መስኮት ትላልቆቹ የእንግሊዝ ፕሪምየር ሊግ ክለቦች ማንቸስተር ሲቲ፣ አርሰናልና ቶተናም ተጫዋቹን ለማስፈረም እየተፎካከሩ እንደሚገኙ ከአርሰናል የተገኘው መረጃ ያሳያል። ሶስቱም ክለቦች በግልጽ ከተጫዋቹ ጋር ድርድር ባይጀምሩም የማስፈረም ፍላጎታቸው ግን በእጅጉ እያደገ መምጣቱ ነው የተገለጸው። በተለይም የኢታዱ ክለብ ጃግ ሪሊሽ ከክለቡ ጋር የሚለያይ ከሆነ ባርኮላን የማስፈረም ጥረቱ ተጠናክሮ የሚቀጥል ይሆናል ተብለዋል። ክለቦቹ የተጫዋቹ አጥብቆ ፈላጊዎች መሆናቸው ቢገለጽም ፒኤስጂ ግን ተጫዋቹን የመሸጥ ፍላጎት እንደሌለው ተመላክቷል። የፓሪሱ ክለብ የዝውውር ሂሳቡን 120 ሚሊዮን ዩሮ ማድረሱ ተጫዋቹን የመልቀቅ ፍላጎት እንደሌለው ያረጋግጣልም እየተባለ ነው። ቼልሲ የፒስዊች ታውኑን አጥቂ ሊያም ዴላፕን ለማስፈረም ተስማምቷል። ቼልሲ የፒስዊች ታውኑን አጥቂ ሊያም ዴላፕን በስድስት ዓመታት የኮንትራቱን ለማስፈረም ከስምምነት ላይ መድረሱ ሚረር ዘግቧል። በስምምነቱ መሰረት ሰማያዊዎቹ ለዝውሩ 30 ሚሊዮን ፓውንድ የሚከፍሉ ሲሆን በስታንፎርድ ብሪጅ እስከ 2031 ይቆያል። ወደ ለንደን ተጉዞ የህክምና ምርመራ ካደረገ በኋላ ፊርማውን ያኖራልም ተብሎ የሚጠበቅ ሲሆን ተጫዋቹ ከማንቸስተር ዩናይትድ የተደቀረበለትን ጥያቄ ውድቅ በማድረግ ነው ቼልሲ ምርጫው ያደረገው። ማንቸስተር ሲቲ እንደ አውሮፓውያን አቆጣጠር በ20 ተጫዋቹን ከማስፈረመው በኋላ በስቶክ ሲቲ በፕሪስተን ኖርዝ እንዲሁም በሁል ሲቲ በውሰት ሲጫወት ቆይቶ ባለፈው ዓመት ለኢፒስዊች ፈርመዋል። በክለቡ ባደረገው ቆይታም 37 ጨዋታዎችን አድርጎ 12 ግቦችን አስቆጥሯል። ሪያን ቸርኪን እናነሳለን። ሪያን ቸርኪ ወደ ማንቸስተር ሲቲ ማንቸስተር ሲቲ አስደናቂ ውድድር ዓመትን ማሳለፍ የቻለውንና ከኦሎምፒክ ሊዮን ጋር እንደሚለያይ የተረጋገጠውን ወጣቱን ኮከብ ራያን ቸርኪን ለማስፈረም ይፋዊ ንግግር ጀምረዋል። በያዝነ የውድድር ዓመት ራሳቸውን ይበልጥ ካሳዩ ከዋክብቶች መካከል በኦሎምፒክ ሊሆን ምርጥ ጊዜያትን ያሳለፈው የ21 ዓመቱ ፈረንሳይ የፊት መስመር ተጫዋች ራያን ቼርኪ በጉልህ ይጠቀሳል። ወጣቱ ኮከብ በያዝነው የውድድር ዓመት በሊዮን መለያ ካደረጋቸው 44 ጨዋታዎች 12 ጎሎችን ያስቆጠረ ሲሆን 20 ለግብ የሚሆኑ ኳሶችን ደግሞ አመቻችቶ ማቀበል ችሏል። ቼርኪ በየጊዜው እግር ኳስ እድገቱ ከፍ እያለ በመምጣቱ በአውሮፓ ክለቦች የዝውውር ራዳር ውስጥ እንዲገባ አድርጎታል። የቼርኪን ሁኔታ በቅርበት መከታተል የጀመረው በፔፕ ጋርዲዮላ የሚመራው ማንቸስተር ሲቲ ተጫዋቹን የማስፈረም ፍላጎቱን ካሳየ ሰነባብቷል። ሲቲዘኖቹ ይፋ የሆነ ንግግር ከሊዮን ከሊዮን ጋር የጀመሩ ሲሆን የተጫዋቹን ውልብ ማፍረሻ 22 ሚሊዮን ዩሮ ለመክፈል ዝግጁ መሆናቸው ታውቋል። ውሃ ሰማያዊዎቹ በአጠቃላይ ዝውውሩን ለማጠናቀቅ 30 ሚሊዮን ዩሮ አካባቢ ሊፈጅባቸው እንደሚችልም ተነግሯል። በተጨማሪም ሌላኛው የማንቸስተር ከተማ ተወካዩ ማንቸስተር ዩናይትድ፣ የምዕራብ ለንደኑ ክለብ ቼልሲ፣ የመርሴዱ ክለብ ሊቨርፑል እና የሰሜን ለንደኑ ቶተንሃም ራያን ቼርኪን የማስፈረም ፍላጎት እንዳላቸው መዘገቡ ይታወሳል። ራያን ቼርኪ በሳለፍነው ሳምንት በአሰልጣኝ ዲዴ ዴሾም ለፈረንሳይ ብሔራዊ ቡድን ለመጀመሪያ ጊዜ ጥሪ እንደተደረገለት ይታወቃል። በባርሴሎና ቤት ላሚን ያማል። በ17 ዓመቱ የፕላኔታችን ተስፋ ተብሎ እየተነገረለት የሚገኘው የባርሴሎና ብላቴና ላሚን ያማል በክለቡ ስፖርቲንግ ዳይሬክተር ዲኮ ካለው ብቃት አንጻር እውቅና ተሰጥቶታል። የታላላቅ አውሮፓ ክለቦች ፍላጎትን ታሳቢ በማድረግ ተጫዋቹን ለ6 ዓመታት ያስፈርመው ያስፈረመው ባርሴሎና በብዙ ሊያገለግለው እንደሚችልም ያምናል። በዘንድሮ ውድድር ዓመት ሶስት ዋንጫዎችን ክለቡ ሲያነሳ የጎላ ድርሻ የነበረው ያማል በ55 ጨዋታዎች 18 ግቦችን አስቆጥሮ ለ25 ግቦች ቀጥታ አስተዋጽኦ አድርጓል። ስፖርቲንግ ዳይሬክተሩ ዴኮ ከጉልበት ጎን ጋር ባደረገው ቆይታ ያማል የሜሲን ተምሳሌትነት በመረዳት በካታሎን ታሪኮችን ይሰራል ብሏል። ተጨማሪ ተጫዋቾችን በዝውውር በማምጣት እንደሚያስፈልግ እምነቱን የገለጸው ዴኮ ለያማን ሁለንተና እድገት ክለቡ በሚገባ ሊከታተለው እንደሚገባም ተናግሯል። ከሜሲ ጋር ተጫዋቹን ማወዳደር ቀላል እንዳልሆነ የገለጸው ዴኮ የተጫዋቹን ዝና ተከትለው የሚመጡ ጉዳዮችን በትኩረት እየተከታተሉ በሜዳና ከሜዳ ውጭ ደጋፊውን እያስደመመ እንዲቀጥል ማድረግ ግድ ይላል ብሏል። የአሰልጣኝ ሃንሲ ፍሊክ ውሃ ልክ እየሆነ የመጣው ኮከቡ ለቀጣይ ዓመታት የአውሮፓ ቻምፒየንስ ሊግን ታሳቢ ያደረገ ዝግጅት በታደሰው አንጋፋው ካምፕ ኑው ስታዲየም ድምቀት እንደሚሆንም ይገመታል። በመጨረሻም ሊቨርፑል የሊቨርፑል የአመቱ ምርጥ ተጫዋች ታውቋል። የመርሴሳይዱ ክለብ ሊቨርፑል የ2024 25 የውድድር ዓመት የውድድር ዘመኑ ምርጥ ተጫዋች ይፋ ተደርጓል። በዚህም መሰረት ግብፃዊ የፊት መስመር ተጫዋች መሐመድ ሳላህ የሊቨርፑል የውድድሩ ዘመን ምርጥ ተጫዋች በመሆን በአብላጫ ድምጽ መመረጥ ችሏል። መሐመድ ሳላህ በሊቨርፑል ቤት ባሳለፋቸው ስምንት ዓመታት የአመቱ ምርጥ ተጫዋች ተብሎ ሲመረጥ ለአምስተኛ ጊዜ መሆኑ ተገልጿል። ውድ የፉትቦል ማዕድ ተከታዮች፣ ፉትቦል ማዕድ ፕሮፋይል ነክ በሆኑ እንዲሁም አጫጭር እግር ኳሳ ጉዳዮችን ወደ እናንተ እያደረሰ ነው። አብሮነታቸው ያለይን ላይክ፣ ኮሜንት እና ሼር ማድረግ አትርሱ። ሰላም።